ሩሲያ ምዕራባውያኑን ብርክ አስይዛለች። ምዕራባውያኑም ግራ ተጋብተው የባሰ አታምጣ እያሉ ነው። ሩሲያ ከትላንት በስቲያ ብሩዤ ቴኒስኪ የተሰኘ የኒውክለር አረር ተሸካሚ ሚሳኤልን ፈብርካለች። ስኬታማ ሙከራም አድርጋለች። ይህ ሚሳኤል በየትኛውም የአየር መቃወሚያ የማይመታ መሆኑ ለእነ አሜሪካ ጭንቀትን ፈጥሯል። ግራ የተጋባው ኔቶም ለሚሳኤሉ ስካይፎል የሚል ቅጽል ስም ከመስጠት በዘለለ ትንፍሽ ያለው ነገር የለም። ሰሞኑን አልወትሯቸው ፑቲንና ሩሲያን በቃላት ሲጎሽሙ የከረሙት ዶናልድ ትራምፕም ምን አቅብጦኝ ነው ብለዋል። ከሙኒክ እስከ ለንደን ያሉ የጦር መሳሪያ ኤክስፐርቶችም የሚሳኤል አሰራሩ የረቀቀና በእጅጉ አደገኛ የሆነ ነው ብለዋል። ፕሬዚዳንት ፑቲንም ሚሳኤሉን በተጠንቀቅ እንዲቆም ለጦር አዛዦቻቸው መመሪያ ሰጥተዋል በሌላ በኩል ዩክሬንን እንዳልነበረች አድርጋ በመደብደብ ላይ ያለችው ሩሲያ ትናንትና ሶስት ግዛቶችን ተቆጣጥራለች One expert describes it, and I'm quoting, as a tiny flying Chernobyl.